አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን በገጽ ሶስት በባህሪ አንድ የሆነ የጌትነቱ ዙፋን እንዲያበረድ የነጻ መጋረጃው በእሳት የተከፈፈ በቀንና በሌሊት ብርሃን ይሰጡ ዘንድ ፀሐይና ጨረቃን የፈጠረ ከነፋስና ከእሳት ከዋና ከመሬት ሰውን የፈጠረ ትልቁም ትንሹም ድሀውን ባለጸጋው የሚገዛለት እርሱን እያመሰገን በወርሃ ጥቅምት አስራ ዘጠኝ ቀን የሚጸለይ የሊቀ መላዕክት ቅዱስ ገብርኤል ድርሳን ይህ ነው። የሊቀ መላዕክት ቅዱስ ገብርኤል ጸሎቱና በረከቱ ከመላ ሕዝበ ክርስቲያን ጋራ ጸምቶ ይኑር ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በእናት በአባቷ ቤት ሶስት ዓመት በቤተ መቅደስ አስራ ሁለት ዓመት ዕድሜዋ አስራ አምስት ዓመት ከሆነ በኋላ ከእንግዲህ ድንግል ማርያምን የሚጠብቅ ሽማግሌ ሰው እንምረት ሲሉ ካህናት ተማከሩ። በዚህም ጊዜ ካህኑ ዘካርያስ ስለ እርሷ ማድረግ የሚገባውን ይገልጽለት ዘንድ የክህነት ልብሱን ለብሶ ከቤተ መቅደስ ገብቶ ወደ እግዚአብሔር ጸለየ። ያን ጊዜም ሊቀ መላእክት ቅዱስ ገብርኤል ተገልጾ ከነገደ ይሁዳ ወገን ሚስቶቻቸው የሞቱባቸውን ሰዎች ሰብስብ፣ በየበትሮቻቸውም ላይ ስማቸውን ጻፍ፣ ወደ ቤተ መቅደስም አስገባው በበትሮቻቸው ላይም ጸልይባቸው። በዚህ ጊዜ በበትሩ ላይ እግዚአብሔር ምልክት ያደረገበት እርሱ ድንግል ማርያምን ይጠብቃት አለው። ካህኑ ዘካርያስም ሊቀ መላእክት ቅዱስ ገብርኤል እንዳዘዘው ካደረገ በኋላ ካረጋዊ ቅዱስ ዮሴፍ በትን ላይ በነጭ ርግብ አምሳል ምልክት ስለታየ አረጋዊ ቅዱስ ዮሴፍ ድንግል ማርያምን ይዟት ሄዶ እንዲጠብቃት ተደረገ። በእርሱም ቤት ስትኖር ሊቀ መላእክት ቅዱስ ገብርኤል ተገልጾ ወልደ እግዚአብሔር ከእርሷ ሰው የመሆኑ ነገር አበሰራት። እንዳበሰራትም የእግዚአብሔር ቃል በማጽኗ አደረ። አረጋዊ ቅዱስ ዮሴፍ ግን ወደ ንግድ ሄዶ ነበር። ከንግድ ወደ ቤቱ ተመልሶ በገባ ጊዜ መቤታችን ድንግል ማርያም እንደጸነሰች አወቀ። ስለዚህም ፊቱን እየነጨ በራሱ ላይ አመድ ነስንሶ ከምድር ላይ እየወደቀ ወዮልኝ! ለእኔ ይህንን ያደረገ ማን ይሆን? ማንስ አሳታት? ማንስ ከወጥ ምድ ገባት? ከቤተ መቅደስ አደራ የተቀበልኋትን በንጽህና በቅድስና ያለች ይችን ብላቴና ከእንግዲህ ምን አደርጋታለሁ? ለእኔ ወዮልኝ! እያለ ያለቅስ ጀመረ። ሕዋንን ክፉ ባብ እንዳሳታት እግዚአብሔር አትብሉ ብሎ ከከለከላቸው የበለስ ፍሬ እንድትበላ የገፋፋት ከኤሲ ይችን ፕላቲናም በድንገት አስቷት ይሆንን? ወዮልን እያለ አለቀሰ። እንደዚህም እያለቀሰ ተነስቶ ድንግል ማርያም ጠርቶ ልጀ ሆይ ይህንን ሥራ ሰርተሽ የእኔንም ያንቺንም ልብ ለምን አሳዘንሽው? በእኔ ላይ ታላቅ ፍርሃትና በዝም ዘንድ መነቀፍን ለምን አመጣሽብኝ? ቀድሞስ በቅድስተ ቅዱሳን በክብር የኖርሽን መኖር ለምን አላስታወሽም? ሁልጊዜ የእግዚአብሔር መልአክ ሊቀ መላእክት ቅዱስ ፋኑኤል ምግብሽን ከሰማይ እያወረዴ፣ ይመግብሽ እንደነበረ ለምን ዘነጋሽ አላት። እመቤታችን ድንግል ማርያም ይህን ከሰማች ኋላ እያለቀሰች እኔ አንዳችም ሰት አልፈጸምሁም አለችው። አረጋዊ ቅዱስ ዮሴፍ መልሶ ታዲያ ይህን በማጸንሽ ያለው ምንድን ነው አላት። እርሷ እኔ ምንም አላውቅም፣ በፊቱ ምንም ምን እንዳላደረጉ እግዚአብሔር ምስክሬ ነው አለችው። አደጋዊ ቅዱስ ዮሴፍ ስለዚህ ብላቴና ምን ማድረግ ይችላለሁ ነገሩን ብሻሽገው የወዴትን ህግ መሻር ይሆንብኛል በገልጸው ንጹህ ደም አሳልፎ መስጠት ነውና በኋላ ዘመን በእስራኤል ልጆች በቀል እንዳይሆን እፈራለሁ አለ። ነገሩን ከመግለጽም ይልቅ ሰውሬ ከኔ ጋር ባኖራት ሳይቻል ይቀራልን በማለት አሰበ። ከዚህም በኋላ ወደ ቤተ መቅደስ ሄዶ በአንቀዶ ልቦና በሰቅለ ህሊና ወደ እግዚአብሔር፣ አቤቱ ይችን ብላቴና ንጽሕት ድንግል እንዳለች ባደራ ተቀበልኋት ኖ እና ግዙፍ ስውሩና ግልጹ ከአንተ አይሰወርም። እነሆ በእርሷም ላይ ምንም ምን እንዳልሰራሁ አንተ ታውቃለህና ስለ እርሷ ምን ማድረግ ይሻለኛል እያለ በብዙ ሐዘንና ልቅሶ ጸሎቱን ወደ እግዚአብሔር አቅርቦ ወደ ቤቱ ተመልሶ ገብቶ ተኛ። በዚያችም ሌሊት መልአከ እግዚአብሔር በህልም ለቅዱስ ቅዱስ ዮሴፍ ተገልጾ እንዲህ ሲል ነገረው። ዮሴፍ ሆይ ስለ ድንግል ማርያም ነገር በፍጹም አትፍራ ኖ በማኅጸኗ ያለው ጽንስ በመንፈስ ቅዱስ ነውና ልጅን ትወልዳለች፣ ስሙንም ኢየሱስ ትለዋለች ህዝ እርሱም ህዝቡን ከአጢአታቸው የሚያድናቸው ነው አለው። ቅዱስ ዮሴፍም ከእንቅልፉ በነቃ ጊዜ እጅግ ደስ ብሎት የእስራኤል አምላክ እግዚአብሔርን ፈጽሞ አመሰገነ። ስለዚህም የሊቀ መላእክት ቅዱስ ገብርኤልን ነገረ ብስራት የደረሰ ሊቀ ጳጳሳት ቅዱስ አባ ኢራክሊስ እንዲህ አለ። የንጽሕት ድንግል የመጽነሷ ምስጢር ያለ አጢአት መሆኑ ያልተገለጸለት አረጋዊ ቅዱስ ዮሴፍ በሆዷ ጽንስ እጅግ ታወቀ። መላእክ እግዚአብሔርን መጥቶ ዮሴፍ ወይ ስለ ጨኛ ስለ ድንግል ማርያም መስነስ አንተ እንደምታሰው አይደለምና ፈጽሟ ትጨነቅ ብሎ ነግረው ድረስ አይቶ የማያውቀውን እንግዳ የሆነ ምስጢራዊ ነገር በተመለከተ ጊዜ ባሳማ ብል ተዋጠ። ዳግበኛም ከእርሷ የሚወለደ በመንፈስ ቅዱስ ኃይል ነውና ብሎ እስከሚያረጋጋው ድረስ። እመቤታችን ድንግል ማርያም ጽንሳ ሳለ የካህኑ ዘካርያስን ቤተሰብ ጠይቃ ወደ እርሱ በተመለሰች ጊዜ አረጋዊ ቅዱስ ዮሴፍ ስለ ጽንሷ ቢጠራጠርም ከማድነቅ በስተቀር ከቶ የሚናገረው ምንም ምን ነገር አጣ። ኖ አረጋዊ ቅዱስ ዮሴፍ ከእንቅልፉ በነቃ ጊዜ ነቢያት ስለ እርሷ የተናገሩላት ድንግል እንደሆነች ተረድቶ ለንጽኗ ዘገድ ጌታችን ኢየሱስ ክርስቶስ ከተወለደ በኋላም በህልም ተገልጾለት ብላቴውንና እናቱን ይዘ ተመለስ ብሎ እስከሚነግረው ድረስ ወደ ግብጽ ሄዶ እንዲቀመጥ አዝዞት እርሱም እንዳዘዘው አደረገ። የተወደዳችሁ የክርስቲያን ወገኖች፣ ወይ አሁንም ቅዱሳን ሊቃነ መላእክት ሚካኤልን፣ ገብርኤልን እና ሩፋኤልን የአምላክ ጸወርተ መንመሩ አርባይቱን እንስሳ አጥንተ መንመሩ የሆኑም ካናተ ሰማይ እና ክብራቸው በሰራዊት ጌታ ፊት እየሰገዱ ለሰው ወገን ሁሉ ይቅርታን ይለምናሉና ለአራዊትና ለአዕዋፍ ለፍጥረቱ ሁሉ ይቅርባይ የሆንህ ጌታ ሆይ፣ የእጅን ፍጥረት አታጥፋ። ምንም በፊት ቢስቱ ቢበድሉ አንተ ፈጣሪያቸው ባሪያቸው ደካማ እንደሆነ ታውቃለህ። ጠላታቸው ሰይጣን ፈጽሞ እንቅልፍ የለውም፣ እነርሱ ግን ያንቀላፋሉ። እሱ ረቂቅ ነው፣ እነሱ ግን ግዙፋን ናቸው። በውኑ ሳር በሳት ፊት መቆም ይቻለዋልን? እያሉ ለፈጣሪያቸው ያሳስባሉና፣ ጌታም ማንኛውም ሰው ሁሉ ስለ ኃጢአቱ ስማችሁን ጠርቶ መታሰቢያችሁን ቢያደርግ ዳግመኛም ቁራሽ እንጀራና ጥርኝ ውሃ ለድሆች በስማችሁ ሰጥቶ ቢለምነኝ ኃጢአቱን ይቅር ለዋለሁ አላቸው። በጭንቁም ጊዜ ደርሼ ስለ እናንተ ስል ረደዋለሁ ብሎ ይመልስላቸዋል። እነርሱም ይህን በሰሙ ጊዜ ደስ በመሰኘት ይህንን ቃል ኪዳን የሰጣቸውን አምላክ ለአምላካችን መድኃኒት መባል ይገባዋል እያሉ በማያቋርጥ ምስጋና ያመሰግኑታል። እኛም ደካሞች አገልጋዮቹ ተስፋ ባለመቁረጥ እርስ በርሳችን ባለመነቃቀፍ በፍጹም ፍቅር ከእነርሱ ጋር ለእግዚአብሔር ምስጋና ይገባዋል እያልን ስሙን እየጠራን በመገዛት እነዚህን ወደ እርሱ የሚያማልዱንን ለሰጠን አምላክ ለጌትነቱ ፍጹም ምስጋና እናቀርብለት። እንግዲህ የወንድማችንን ስጋ ድምፅ በሌለው መሳሪያ እየቆረጥን ብንበላና ደሙንስ በደቂቅ ጽዋ ብንጠጣ ጥቅማችን ምንድን ነው? በመሀላችን በሚገኝበት ጊዜ ወዳጅ እናደርገዋለን፤ ከእኛ ተለይቶ በሄደ ጊዜ ግን በስውር እናመዋለን። እንዳይሰማብንም አድርገን ልንነቅፈው እንቸኩላለን። አንተ ግብዝ አስቀድሞ ባንተ ዓይን ውስጥ ያለውን ጉዱፍ አውጣ፤ ከዚያም በኋላ በወንድም ዓይን ያለውን ጉዱፍ ትመለከታለህ ያለውን የወንጌል ቃል ለምን አንመለከትም? ክብርም ውርደትም ከእግዚአብሔር ይሰጣሉ ብሎ መጽሐፍ እንደተናገረ፣ ሲያሙት የተዋረደ ሲያመሰግኑት የከበረ እርሱ ማን ነው? በአንዲት አንደበታችን ሁለት ክፉና በጎ ቃላትን ልናገርባት እንዴት ይገባናል? ይልቁንም በአንደበታችን የእርሱ በገና ናትና በየጊዜው ምስጋናን እናቅርብለት። ስለዚህም ነገር ሐዋርያው ቅዱስ ያዕቆብ በመልእክቱ እንዲህ አለ። በሰውነታችን መሀል የምትገኝ ምላሳችን ግዙፍ ስጋችንን ታቃጥላለች፣ ረቂቅ ነፍሳችንንም ትለበልባለች። የአራዊትና የእንስሳ የአዋፍ የባህር አሳትን የሚንቀሳቀሰውን ፍጥረት ሁሉ ጠባይ በሰው ቁጥጥር ስር ለመዋል ይቻላል። የሰውን አንደበት ግን መቆጣጠር አይቻልም። አቅሟ ትንሽ ነው፣ ነገር ግን የሚገድል መርዝን የተመላች ናት። በእርሷ በአንድ ፊት እግዚአብሔርን እናመሰግነዋለን፣ በእርሷ በእግዚአብሔር አምሳል የተፈጠረ ወንድማችንን እንረግማለን። በአንድ አፍ እርግማንና ምስጋና ሊነገር አይገባም። ከአንድ ምንጭ መራራና ጣፋጭ ውሃ ሊመነጭ፣ ከአንድ ጉድጓድስ ጣፋጭና መራራ ውሃ ሊቀዳ፣ በለስስ የወይራ ፍሬን ሊያፈራ ይችላልን? ጣፋጭ ውሃ መራራ፣ መራራውም ጣፋጭ ሊሆን አይችልምና ነቢይ ዳዊትን በመዝሙሩ በአንደበቴ እንዳልስት አፌን እጠብቃለሁ፣ ዳግመኛም በሌላ ክፍለ ምዕራፉ ወንድሙን በስውድ የሚያማውን ሰውነቴ ትጸየፏለች አለ። ልጁ ነብይ ሰሎሞንም ሕይወትና ሞት በአንደበት እጅ የተያዙ ናቸው አለ። ነብይ ታናም አትመኩ፣ ክፉ ነገር አትናገሩ፣ ክፉ ነገርም ካንደበታችሁ ያውጣ ብላ ተናገረች። እግዚአብሔር ለሁላችንም ኃይልን ሰጥቶን ትእዛዙን ለመፈጸም እንችል ዘንድ የሊቀ መላእክት ቅዱስ ገብርኤል አማላጅነት ከሁላችን ሕዝበ ክርስቲያን ጋራ ይሁን ለዘላለሙ አሜን።